ክልሉ በሰው ሀብት በኢኮኖሚና በታሪክ ትልቅ ቦታ ያለው ነው ያሉት በብልጽግና ፓርቲ ዓለም አቀፍ ግንኙነት ዘርፍ ዳይሬክቶሬት ዳይሬክተር አቶ ነብዩ ስዑል የሰው ልጅ መስተጋብር በጊዜ ቦታና ማንነት አውድ ላይ መሰረት ያደረገ ነው ብለዋል። ስንነጋገር ስለ እውቀትም ስለ እውነትም ስለ ፖለቲካም ስለ ሌላ አጀንዳም ስናወራ ምን ላይ ሆነን ነው የምናወራው? ምንድን ነው ከስር ያለው? ከስራ መሰረቱ ያለው ጉዳይ ምንድን ነው የሚለው አውዳዊ ሁኔታውን በደንብ መረዳት ያስፈልጋል። እውቀት ሲባልም ማሰላሰል፣ ማገናዘብ፣ ማየት፣ እያንዳንዱ የሰው ልጅ መስተጋብር አውድ ውስጥ ነው የሚካሄደው። ስልጠናው ፖለቲካ ከፍተኛ ዲስፕሊን የሚጠይቅ ሰላማዊ ትግል ስለመሆኑ እና የፖለቲካ ተግባቦት የራሱ የሆነ ግብ እንዲሁም ውግንናን የለየ የኮሚኒኬሽን ዘርፍ ስለመሆኑ ግንዛቤ ያስጨበጠ ነው ብለዋል። የፖለቲካ እንቅስቃሴ በከፍተኛ ዲስፕሊን ካልተመራ፣ ወታደራዊ ሊባል የሚችል ዲስፕሊን ካልታከለበት፣ ከጥቅሙ ጉዳቱ ነው የሚያነስ። ቦታውም ትግል ነው ሰላማዊ ትግል የሚካሄድበት ነው ትግል ነው ካሉ ደግሞ 24 ሰዓት መስራት ይጠይቃል መስዋዕትነት መክፈል ይጠይቃል ከራስ በላይ ህዝብን አገርን አላማን ማስቀደም ይጠይቃል ማለት ነው የፖለቲካ ተግባቦት ግብ ያለው ውግንና ያለው አላማውን ለማስፈጸም ለመተግበር የሚተጋ ነው ባለንበት የድህረ እውነት ዘመን የፖለቲካ ተግባቦት እውነት በሀሰት፣ እውቀት በስሜት እንዳትጋረድ የሚደረግ የትንቅንቅ ወቅት በመሆኑ ያለው ጫና ከባድ እንደሆነ አስረድተዋል። በየዘመኑ የተለያየ ትግል ተካሂደዋል። በአለም ላይ ኮሚኒዝም እና ካፒታሊዝም እንዲሁም በአይዲዮሎጂ፣ በሲቪላይዜሽን፣ በካልቸር መካከል የተደረጉ አያሌ ትንቅንቆች፣ ውጊያዎች ተካሂደዋል። በአሁኑ ዘመን የገጠመን ውጊያ ከሁሉም የትግል አይነቶች የተለየ ነው። እውነት የሚያክል ነገር አደጋ ውስጥ ገብቷል። እውነት በሀሰት የምትጋረድበት፣ እውቀት በስሜት የምትሸነፍበት በጣም አደገኛ ሁኔታ ተፈጥረዋል። አሁን የኤአይ ዘመን እየመጣበት ያለው ፍጥነት በጣም አስጊ ነው። የፖለቲካ ተግባቦት የነቃ ክትትል ዳሰሳና ትንተናን የሚጠይቅና የህዝብ አስተያየት ለፖለቲካ ስራ የጀርባ አጥንት ነው ያሉት አቶ ነብዩ ስዑል የተገልጋይ እርካታ መለካትና ቴክኖሎጂን ከመጠቀም ረገድ ያሉ ልምዶችን ማጎልበት ይገባል ብለዋል። የተቀናጀ የተናበበና ተጽዕኖ ፈጣሪ የሚዲያ ንቅናቄ በመፍጠር ድጋፍ ማሰባሰብ፣ ጠላትን መቀነስና ወዳጅን በማብዛት የግብ መዳረሻዎችን ለማሳካት በትጋት መስራት እንደሚያስፈልግም ጠቁመዋል። ተጽዕኖ ፈጣሪነት የፖለቲካ ተግባቦት ግብ ነው። መረጃ ለመስጠት ብቻ ወይም ተናገርን ለመባል ብቻ ኮምሊኬት ማድረግ የለብን። ተጽዕኖ መፍጠር አለብን። ድጋፍ ማሰባሰብ አለብን። ጠላት መቀነስ፣ ወዳጅ ማብዛት አለብን። የፉክክርና የትብብር ሚዛን መጠበቅ አለብን። የፖለቲካ ዋናው ግቡ ይሄ ነው። የማህበራዊ ሚዲያ ስልተቀመር የመረጃ ደህንነት ስርዓተ ቁጥጥርና ትግበራ ፍላጎትን እያጠና መረጃ የሚሰጥና የገበያ ትስስር አማራጭ የሚያቀርብ የዲጂታል ቴክኖሎጂ በመሆኑ በእውቀትና በጥንቃቄ መጠቀም እንደሚያስፈልግም አስገንዝበዋል። በዚህ የዲጂታል ዘመን ከዚህ ቀደም በነበረው የኮሚኒኬሽን ስልት መታገዝ የማይቻልበት የለውጥ ደረጃ ላይ ነን ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሪ አማን ይህንን መረዳትና መተግበር ያስፈልጋል ብለዋል። ከዚህ ቀደም የነበረው የኮሚኒኬሽን መንገዳችን ኦልሞስት ዋን ዌይ የሚባል የኮሚኒኬሽን መንገድ ነው። መንግስት ሀሳቡን ወደ ህዝብ ያወርዳል። ህዝቡ ምን ይላል የሚለውን ነገር የህዝቡን አስተያየት ሰብስበ ቀጥሎ ወደ መንግስት ለሚባለው አካል ለማቅረብ የሚወስደው ጊዜ የትየለለ የነበረበት ዘመን። ዛሬ ግን ምንድነው ህዝቡ ጋር ያለውን የሚለውን ነገር አብሮ መረጃ እንዳገኝበት ዊዝን የሚል መንገዳችን፣ መደመር መዳረሻችን ሁሉ አቀፍ ብልጽግና ነው ያሉት ኃላፊው የፓርቲውን ዓላማና ግብ ለማሳካት የቤተሰብ ብልጽግና ማረጋገጥ፣ የፖለቲካውን የአስተሳሰብ ልዕና ማላቅ ይጠበቅብናልን ብለዋል። በብልጽግና ቤተሰብ ውስጥ እንዴት ነው ይሄ ተግባር እየተፈጸመ ያለው? በብልጽግና ህብረት ውስጥ ይሄ ተግባር እንዴት ነው እየተፈጸመ ያለው? እውነት በዚህ ደረጃ በብልጽግና ደረጃጀቶች ውስጥ ሞዴል የሆኑ ግንባር ቀደም የሆኑ በተግባራቸው በሥነ ምግባራቸው ግንባር ቀደም የሆኑ አመራርና አባላት ነው ወይ ስራውን እየሰሩ ያሉ? ፓርቲያችንን እየመሩ ያሉ በዚህ ደረጃ እየመጡ ያሉ ውጤቶች ምንድን ናቸው? የቤተሰብ ብልጽግና ማረጋገጥ አለብን ነው